ብሩኪ ዛሬ ሀይሚን አስለቀሳት። ከቤታችን ድርሽ ማለት የለብሽም ጭራሽ እኔ ሳልፈቅድ እኔ ሳልኖር እንዴት እኔን ነው የምትፈልጊው? አደለ ስለዚህ እኔ ያለው ለምን ከቤት ትሄጃለሽ ብሎ ቆለዋን ገፎ አስደነገጣት። አለቀሰች። ሰላም ወልዴ ቻናሉ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ዛሬ ብሩክ ያው ብድሩን መልሷል ማለት ነው። እሙሽና ሀይሚ ተባብረው ፕራንክ አድርገውት ነበር። እሱም ዛሬ ፕራንክ አደርጋለሁ ብሎ ግን ሀይሚ አልቻለችም። በቃ አለቀሰች። ወደው ነው ክፍት ያላትና፣ እውነት ለመናገር ከሆነ ከምትወዱት ሰው እንደዚህ አይነት ቃላት አይደለም ትንሽ ነገር ያስከፋችኋልና፣ እንግዲህ ከቤታችን መምጣት የለብሽም ስትባሉ እንኳን ከምታፈቅሩት አይደለም፣ ይከብዳል፣ በጣም ያስደነግጣል። እና ለዛ ሀይሚ ክፍት ብሏት አለቀሰች። ሀይሚ ደግሞ በቃም በቶሎ ነው የሚቀድማት፣ በአይኗ ቁጥር ነው የሚያደርገው። ከምር እሷን አይተን እራሱ እኛም ባችን አይመጣም መመቤቴን እ ሀይሚ ሁሌ ስታለቅ ስታሳዝነኛለች። እኔ ለምን እንደሆነ ባለቅም በጣም ብዙ ሰው ሲያለቅስ ታያላችሁ፣ ፕራንክ ሲደረግ ሲደራረጉ ታያላችሁ ግን ሀይሚ ስታለቅስ በጣም ነው የምታሳዝነው። በእውነት ነው የሚላችሁ እምባ እርግፍ እርግፍ ሲል ስታሳዝን። እንግዲህ ሀይሚዬን ያስለቀሳት ምንድን ነው መሰላችሁ? ያው እኔ እናት አገኘው ብዬ ከልቤ ወድጃት እንዴት ከሙሽ ትለይኛለ? እንዴት ከቤታችን እንዳትመጭ ትለኛለ? ብላ በዛ ክፍት ብሏት ነው ያለቀሰችው ማለት ነው እና እሙሽና ሀይሚን የሚለያይ ነገር ምንም ነገር የለም ማለት ነው። እሙሽዬ እንደ እናት፣ ሀይሚ ደግሞ እንደ ልጅ ሆኖ ተቀባብለዋል። በመሃላቸው የሚገባ ነገር የለም። አቶ ብሩኬ ግን ማለት ጭራሽ እኔ በሌለውበት ጭራሽ ደግሞ እኔን አስፈቅደሽ ነው መሄድ ያለብሽ አላት እኮ እና እንግዲህ ከኛ ቤት መሄድ ያለብሽ ያው እኔና አንቺ ወደፊት ፈጣሪ ብሎ ስንጋባ በወግ በማረግ ተጋብተን በሰርግ ነው ከኛ ቤት መግባት ያለብሽ እንጂ ለምንድን ነው የምትሄጂው? ከሙሽ ጋር መሳፈጥ ውስጥ ምን አስፈለገ ማለት ነው። የብሩኬ ፍራንክ እንኳ አንዳንዴ የተመታ ነው እና ከሙሽ ጋር ለምን መሳፈጥ አስፈለገ ሲል ግን የሆነ ምን ትዝ አላችሁ ከዚህ በፊት ለመጀመሪያ ጊዜ ሀይሚዬ እሙሽን ለመጠየቅ ሄዳ ነበር፣ ታማ ማለት ነው። እና ከሶፋው ላይ ለምን ዘለድሽ ብሎ ፕራንክ ያደረጋት እኔ ያንን ፕራንክ መቼ የማረፍ ሰውምና እኔ ሳልኖር ከሶፋ ላይ መስለል ምናምን ምን አመጣው ብሎ ፕራንክ ያደረጋት ትዛለኝ እና ለምን ከእሙሽ ጋር ተሳፈጥሻለ ሀይሚና እሙሽ ባለፈው ፕራንክ ሲያደርጉት ማለት ነው። የምር እናትና ልጅ ነው የሚመስሉት እኮ። የምር ማለት የእውነተኛ እናትና ልጅ ነው የሚመስሉት። በተለይ ደግሞ ከጉልበቷ ላይ ሂዳተኝት ስትል ስታሳዝነ የቤቱ የመጨረሻ ልጅ ሆናለች እንግዲህ ከነ ብሩኬ ቤት ቅመሟ ማለት ነው። እና ብሩካችንም ያው እምባዋ በቃ አስጨነቀውና ወዳው ነው ያቋረጠው እኮ ፕራንኩን። እሱም ራሱ ልቡ ዷ ዷ ዷ ነው ያለው ማለት ነው። ስታለ ከብሩኬ ላይ አንድ የተረዳውት ነገር ቢኖር ሀይሚ በምንም አይነት ሁኔታ ብትሆን ካይኗ ግን እንባ እንዲፈስ አይፈልግም። ብዙ ጊዜ እናገረዋለሁ ይሄን ነገር ማርያምን፣ በፍጹም በፍጹም ካይኗ እንባ እንዲፈስ አይፈልግም። እና ስታለቅስበት ወዲያው ነው ያቆመው ማለት ነው። እኔ ግን አንዳንዴ ግራ የሚገባኝ እንደዚህ ከይሄ መኪና ውስጥ ቁጭ ብለው ፕራንክ ሲደራረጉ ፕራንኩ ማነው፣ ካሜራው ይሄን ያክል ስውር ያለ ነው ሰዋያየውም በጣም ትንሽዬ ነገር ነው እንዴ? እንዴት ነው እዛው እናዛው ሆኖ እማያዩት? ለምሳሌ እንደዚ ወር ሲሉ ምናምን እንዴት አያዩትም? አሁን ቅድም ሀይም ያልቀሳለች እና ሳቃለች ደግሞ ምን ሆነች ነው ሲላት ማለት ነው እና እኔ እንጃ ብዙ ጊዜ እኔ ካሜራው መኪና ውስጥ አድርገው ፕራንክ ሲሰሩ አያዩትም ወይ ብዬ እንትን እላለሁ ማለት ነው። ፊት ለፊታቸው ነው የሚያስቀምጡት ነው ወይስ የሚቀርጹ ሳያስመስሉ ዝም ብለው ካሜራውን ኦን አድርገውት፣ በቃ የሚቀርጹ ሳያስመስሉ ቪዲዮቸውን እየቀረጹ ነው። ለማንኛውም ቅመሟዬ ተገንታለች ማለት ነው። በሙሽዬ ግን ፕራንክ አታድርገኝ አለች። አይ ሃይሚዬ እሱማ ታይታይታይ አይ ብዙ ጊዜ ነው የምት ፕራንክ ስትደረጊ መጨረሻ ላይ በእንደዚህ አይነት ነገርማ ፕራንክ አታድርገኝ ታያለች ማለት ነው። እና ፕራንክማ ፕራንክ ነው፣ በቃ እኔ ግን ብዙ ጊዜ ሰዎች ፕራንክ ሲደራረጉ ምኑ እንደሚሰማኝ ታውቃላችሁ? መጨረሻ ላይ ይቅርታ ምናምን የሚባባሉት መጨረሻ ላይ ፕራንክ የሚባባሉት አይደለም፣ መጀመሪያ ላይ ልባቸው፣ ነፍሳቸው የሚጨነቀው የምሬን እኮ ነው ማለት። መጀመሪያ ላይ እንግዲህ ያላጠፋችሁትን ነገር አደረጋችሁ ስትባሉ ምን ያክል ነፍሳችሁ ይጨነቃል? እና መጀመሪያ ያለው ስሜታቸውን ነው እኔ የምረዳው ማለት ነው መጨረሻው ፕራንክ ቢሆንም እና፣ ቅመምዬ ብዙ ጊዜ መጨረሻ ላይ እንደዚህ አይደረግም በይ፣ እንደዚህ አይነት ፕራንክ አታድርገኝ ትላለችና እንግዲህ ቅመሟ እየተገኝተሻል ማለት ነው። ያው ዞሮ ዞሮ ነገም አንቺ መልሰሽ ስለምታገኙ ትገናኛላችሁ ማለት ነው።